ሰላም ጤና ይስጥልን። የተከበራችሁና ና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 8 ቀን 2017 ዓ.ም የጣና የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። የዕለቱ መረጃዎቻችን የአማራ ሕዝብ የሕልውና ትግል በአራቱም ጠቅላይ ግዛቶች ምን ይመስላሉ የሚል ጥቅል መረጃዎችንና የእስራኤልና ኢራን ጦርነትን አስመልክቶ ያለውን አሁናዊ ሁኔታ በትንታኔ አዘጋጅተንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን መረጃዎቻችንን በአማራ ሕዝብ የሕልውና ትግል አሁናዊ ሁኔታ ላይ እንጀምራለን። በቅድሚያም የፋኖ ተጋድሎ በአማራ አራቱም ግዛቶች፣ የብልጽግናው ሰራዊት ጎንደርና ጎጃም ላይ ከባድ ኪሳራ ደርሶበታል። በምስራቅ ጎጃም ዞን በአሶሊቨን ወረዳ ሴጎና ደጀት ተብሎ በሚጠራው ስፍራ ለሁለት ተከታታይ ቀናት የዘለቀ ውጊያ መካሄዱ የታወቀ ሲሆን በውጊያውም ሰብአዊና ቁሳዊ ውድመት መድረሱ ታውቋል። ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ የተወሰደበት ሲሆን ሦስት መስመራዊ መኮንኖችም እርምጃ ከተወሰደባቸው መካከል እንደሚገኙበት ታውቋል። ከሞት የተረፉት የብልጽግና ሰራዊት አባላት ከባድ ጉዳት የደረሰባቸው ወደ ደብረ ማርቆስ ሆስፒታል የተጓዙ መሆኑን ምንጮቻችን ገልጸዋል። የሆስፒታል ምንጮቻችን በበኩላቸው ክረምት ከገባ በኋላ የብልጽግና ሰራዊት በብዛት ጉዳት ደርሶበት ለሕክምና ሆስፒታሉን መሙላቱን ተናግረዋል የፋኖ ክንድ የብረታበት የብልጽግናው ሰራዊት ንጹሐንን በመጨፍጨፍ የተለመደ የጦር ወንጀሉን ፈጽሟል ሲሉ የአይንማኞች ለጣና ቴሌቪዥን አስታውቀዋል ይህ በእንዲህ እንዳለ ለአማራ ህዝብ ክብርና ለዲሞክራሲ ሲል የህወሀትን የጭካኔ አገዛዝ በጽናት ታግሎ መራራውን ጽዋ የተጎነጨው ታጋይ ሳሙኤል አወቀ ከተሰዋ ዛሬ አስረኛ ዓመት ሁኖታል በዚህ ጀግና የአማራ ታጋይ ስም የተሰየመው የአማራ ፋኖ በጎጃም ዘጠነኛ ሳሙኤል አወቀ ክፍለጦር ዛሬ በጀግናው የሰማዕት ቀን ከብልጽግና ሰራዊት ጋር ትንቅንቅ ሲያደርግ ውሏል። የዘጠነኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ከንጋት ጀምሮ ሲካሄድ ይዋለው ተጋድሎ በምስራቅ ጎጃም ዞን ከደብረ ወርቅ ከተማ በቅርብ ርቀት ልዩ ስሙ ወፍና አብራጅት ተብሎ በሚጠራው ቀጠና ነው። ወደ ጎንደር ቀጠና ስናመራ ደግሞ የፋኖን ተጋድሎና የብልጽግናውን ሰራዊት የጦር ወንጀል እናገኛለን። የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር የተቀናጀ ተጋድሎ በማድረግ በብልጽግናው ሰራዊት ላይ ድል ተጎናጽፈዋል። በተለይም በጋይንት በበለሳ በማዕከላዊ ጎንደርና በምዕራባዊ ጎንደር ቀጠናዎች የተካሄዱ ውጊያዎች ለስምንት የብልጽግናው ሰራዊት መስመራዊ መኮንኖች መሞት ምክንያት ሲሆን አስራ ሁለት ደግሞ እጃቸውን መስጠታቸው ታውቋል። ይህ በእንዲህ እንዳለ የብልጽግና ሰራዊት በጎንደር የጦር ወንጀል መፈጸሙን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በአማራ ሕዝብ ላይ ዘረፈ ብዙ መከራንና የተራዘመ ስቃይን ለማድረስ ጦር ያዘመተው የብልጽግናው ስርዓት በአማራ ሕዝብ ላይ የሚፈጽመው ጭካኔ የተሞላበት የጦር ወንጀል ተጠናክሮ ቀጥሏል። የክረምት መግባትን ተከትሎ የፋኖ ትግል ከፍተኛ ድል እያስመዘገበ ሲሆን በዚህ ተከታታይ ሽንፈት ተስፋ የቆረጠው የብልጽግናው አገዛዝ በጎንደር ቀጠና ተደጋጋሚ የጦር ወንጀልና የሰብአዊ ግፍ እየፈጸመ ይገኛል። በቅርቡ በማዕከላዊ ጎንደርና ደቡባዊ ጎንደር ትምህርት ቤቶችን ሲያወድም የአርሶ አደሮችን ቤት ሲያቃጥልና በሬያቸውንም ከቀንጃ እየፈታ በመንዳት አርዶ ሲበላ መሰንበቱን በተከታታይ መዘገባችን አይዘነጋም። ይህ የብልጽግናው ሰራዊት የጦር ወንጀል ዛሬም በጎንደር ዙሪያ ወረዳ በለምባ አርባይቱ ቀበሌ የሶስት አርሶ አደሮችን መኖሪያ ቤት ማቃጠሉን የአማራ ፋኑ ጎንደር ጠቅላይ ግዛት ህዝብ ከፍተኛ አመራሩ አርበኛ ዘመነ ምረት ለጣና ቴሌቪዥን ተናግሯል። አርበኛው አክሎም አማራን የማድቀቅ እቅድ ይዞ የገባው ይህ አውዳሚ ስርዓት እንኳን የግለሰብ ቤት ከ400 በላይ ቤተ ክርስቲያን ያወደመ ስለሆነ ዛሬ የፈጸመው ወንጀል ብዙም አይገርምም ሲል የተናገረ ሲሆን ቤት ማቃጠል ስርዓቱን የተሸነፈ ተስፋ የቆረጠ የብድና ነገን ማየት የማይችል ስብስብ መሆኑን ያሳያል ብሏል። የብልጽግናው ሰራዊት የጦር ወንጀል ድርጊት በሸዋ ጠቅላይ ግዛትም ቀጥሎ የዋለ ሲሆን ሰሞኑን መራ ቤቴ የቀጠና በደረሰበት ከፍተኛ ምት የተነሳ የንጽዋንን ቤትና የአካባቢውን ተራራ በዙ 23 ጭምር እየደበደበ መሆኑን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። እባብ ያየ በልጥ በረየ እንዲሉ ከቀናት በፊት መራ ቤቴ ላይ የፋኖ ብርቱ ክንድ እንዲወረደበት የወረደበት የብልጽግናው ሰራዊት ፋኖች በዚህ አካባቢ ይኖራሉ በማለት በፍርሃት የአካባቢውን ተራራማ መሬት በዙ 23ና በድሽቃ እየደበደበ ይገኛል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ መሐመድ ቢሆነኝኮር ቀጠናውን ከተረከበ ጊዜ ጀምሮ የደፈጣ ኦፕሬሽን የተቀናጀና የተጠና ውጊያ በማድረግ በጠላት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረስ ችሏል በዚህ የተነሳም ከፍተኛ የስነ ልቦና ኪሳራ ስለደረሰበት የብልጽግና ሰራዊት ከፍተኛ ፍርሃት ውስጥ ይገኛል ብሏል ከቀናት በፊት የደጃ አዝማች ተሰማ እርገጤ ክፍለ ጦር የብልጽግናው ሰራዊት ወደ ቀጠናው ያስገባው አዲስ ምልምል ኃይል በልበልቲ ላይ በተደረገው አውደውጊያ ከፍተኛ ምት መመታቱ ይታወሳል። ይህን ተከትሎም ዛሬ አዳሩንና ረፋዱን የመራ ቤቴን ተራራና የንጹሐንን ቤት በከባድ መሳሪያ ሲደበድብ አርፍዷል ሲል ቃል አቀባይ ክፍሉ አስታውቋል። ወደ ወሎ ቀጠና ስናመራ ደግሞ የራያ አላማጣን እናገኛለን። በሰሜን ወሎ ዞን ራያ አላማጣ ከተማ ምድረገነት ትምህርት ቤት የወጡ የህወሓት ታጣቂዎች ምሽቱን ሰላማዊ ሰዎችን ሲደበድቡ ማደራቸው ተሰምቷል። እነዚሁ የህወሓት ታጣቂዎች በርካቶችን አግተው እንደወሰዱ የተናገሩት የአለማጣ ከተማ ነዋሪዎች ዛሬ የምክር ቤት ምስረታ በሚል በአንድ ትምህርት ቤት መሰብሰባቸውን ተናግረዋል። የአማራን ህዝብ ለከፋ ሽንፈትና ውርደት ለመዳረግ ጦር ያዘመተውን የህወሓትን ታጣቂ ቡድን በመመከትም ሆነ ከፍተኛ ኃይሉን ይዞ የገባውን የወዲድ ብልጽግናን ሰራዊት ለመታገል አታጋይ ድርጅትና መሪ እንፈልጋለን የሚሉት የራያ አለማጣ ህዝብ ከሚደርስባቸው ተከታታይ ጥቃት የተነሳ ከፍተኛ ሀዘን ላይ መሆናቸውን ምንጮቻችን ገልጸዋል። ወደ ቀጣዩ መረጃችን አለፍን። የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግናው ስርዓት ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሠረታዊ አመክንዮና ቀላል ከሆኑ የዓለም አቀፍ ሕግ ድንጋጌዎችና ከዲፕሎማሲያዊ መርሆዎች ያፈነገጡ ናቸው ሲሉ ተናግረዋል። ሚኒስተሩ በቲውተር ገጻቸው ባሰፈሩት መልእክታቸው የብልጽግናው ባለስልጣናትና ባለሥልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩ ቅርርብ ግራ መጋባት ይታይባቸዋል ብለዋል። የማነ ገብረ መስቀል አክለውም ይህ ግራ መጋባት የተፈጠረው የብልጽግና ባለሥልጣናትና ተሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው በማለት አስተያየታቸውን ቋጭተዋል። የብልጽግና ወታደራዊና ፖለቲካዊ መሪዎች ቀይ ባህርን በየትኛውም መንገድ ቢሆን እንቆጣጠራለን እያሉ ከመናገራቸውን ባለፈ የኤርትራው መንግሥት ሊቀየር ይገባል ሲሉ ከዓመታት በፊት ህወሓት ያራምደው የነበረውን አቋም ደግመውታል። በኤርትራ ምድር የስርዓት ለውጥ እንዲመጣም ታጣቂ ቡድን በገንዘብ እየደገፉ ስልጠና እንዲያገኝ ማድረጋቸውን የተለያዩ ሚዲያዎች ዘግበዋል። በመጨረሻም በትንታኔ ወደምንመለከተው ዓለም አቀፍ የትንታኔ ዘገባችን እናመራለን። የትንታኔ ዘገባችንም የእስራኤልና ኢራንን አሁናዊ ሁኔታ የተመለከተ ይሆናል። ባህሩን እዘጋለሁ ኢራን፣ አየሩማን ይዞብኝ እስራኤል። የእስራኤልና ኢራን ጦርነት የዓለምን የፖለቲካና የኢኮኖሚ የኃይል ሚዛን ማዛባት የቻለ የአንደኛው ክፍለ ዘመን ግዙፍ ዋናው ክስተት ነው። ይህ ጦርነት የአሜሪካ ኢራቅ ገብታ የሳዳም አስተዳደር ማፍረሷም ሆነ አፍጋኒስታን ድረስ ተጉዛ ከታሊባን ጋር ያደረገችው ውጊያ የበርካታ መንግስታትን ዕድሜ የቀጨው የአረብ አብዮቶችም በሙሉ የማይደርሱበት ተጽዕኖ የገዘፈ እውነት መሆኑን የፖለቲካ ተንታኞች ይናገራሉ። በቱኒዥያዊው መሐመድ ቡአዚዝ ራስን ማጥፋት የተጀመረው የአረብ አብዮት በግብፅ፣ በሊቢያ፣ በሶሪያ፣ በየመንና በቱኒዥያ መሪዎችን የቀየረ ሲሆን በሊቢያና በሶሪያ ደግሞ መሪዎችን ከመቀየርም ባለፈ ከፍተኛ እልቂትና ውድመትንም አድርሶ አልፏል። ይህ በራሱ ያለፈው ሩብ ክፍለ ዘመን ምድራችን ያስተናገደችው ከፍተኛ ግዝፈት ያለው ሁነት ቢሆንም የአሁኑን የኢራንንና የእስራኤልን ጦርነት ግን የሚስተካከል አይሆንም። እስራኤል በቂ የኒውክለር መሳሪያ የታጠቀች ብትሆንም ኢራን ግን እንድትታጠቅ አትፈልግም። ኢራን ደግሞ ከደመና በታች የተጫኑባትን የማዕቀብ ናዳዎች በሙሉ ተቋቁማ የኒውክለር ባለቤት ለመሆን የቀራት የወራት ዕድሜ ሆነም በእስራኤል ያልተቋረጠ የሕልውና ስጋትን ተከትሎ የሞሳድ እንቅልፍ አልባ ሥራ የሚጠበቅ ነው። በሂትለርና ናዚ የደረሰብን ጥቃት ተራ ጥቃት ሳይሆን ቶታል አንሂሌሽን ወይም ሙሉ በሙሉ ድምሰሳ ነው የተፈጸመብን። የተረፍነውም በሕይወት እንድንቀጥል ብቸኛ ተስፋችን ጭንቅላታችን ብቻ ነው። ለዚህ ደግሞ የሚጠብቀን የአይሁድ ታዳጊን እንፍጠር ብለው ሞሳድን ፈጠሩ። ሞሳድ ደግሞ ለፈጣሪዎቹና ለተፈጠረለት ዓላማ ታምኖ የእስራኤል ጠላቶች ናቸው በተባሉት ላይ የሞት ክንፉን በብርሃን ፍጥነት እያርግፈገፈ የጫነውን አራግፎባቸው ሲመለስ መብረቅ አይቀድመውም። ከኤደን ባሕረ ስላጤ እስከ ገልፍ ባሕረ ስላጤ ከሙኒክ አደባባይ እስከ ምጽዋ ወደብ ከሂማሊያ ተራራ እስከ ጎላን ኮረብታዎች ድረስ በእስራኤላውያን ዘንድ በንቃት የሚታዩ የምድር አካላት ናቸው። ከደመና በታች የሚገኙ የውሃም ሆነ የየብስ አካላት ከሞሳድ እይታ ውጭ እንዲሆኑ አይፈቀድላቸውም የሚባል አባባል አለ። በዚህ አባባል የተነሳ በሞሳድ ላይ ለሚቀርበው ወቀሳ እስራኤል ምላሽ ስትሰጥ ኦክስጅንና የሰው ልጆች ባሉበት ቦታ ሁሉ የሞሳድ መገኘት ለዓለም ህልውና መረጋገጥ ሲባል ነው በማለት የምድር ዕድሜ የተወሰነው በእስራኤል ደህንነት ላይ መሆኑን ይናገራሉ። ሰሞኑን በኢራኗ መዲና ቴራን ላይ እስራኤል አከታተል የላከቻቸው የጥቃት ወንጭፎች በአያቶላዎቹ ግዛት ምድር ላይ አገር ሰላም ብለው ራት እየበሉ ወይም ጎናቸውን ለማሳረፍ ሶፋ ላይ ተኝተው ዜና ሲመለከቱ የነበሩ ታላላቆቹ የጦር መሪዎች ተገድለዋል። ይህ ሲሆን የኢራኑ እስላማዊ አብዮት ዘብም ሆነ የኒውክለር ጠባቂው ኃይል ወይም የደህንነት ተቋሙ ጥልቅ እንቅልፍ ውስጥ ነበር ሲሉ ኢራናውያን ቁጣቸውን ይገልጻሉ። ከአራት ዓመት በፊት ከቴህራን 30 ኪሎ ሜትር በማትርቀው የገጠር ቀበሌ ላይ ሞሳድ በወሰደው የተጠና ጥቃት የኢራኑን የኒውክለር ሳይንቲስት ፕሮፌሰር ሞሼ ፋክሪዚድ ሲገደል እንዴት የአገሪቱን ሁለተኛ ሰው መጠበቅ የሚችል የደህንነት ተቋም አይኖረንም ሲሉ ኢራናውያን በመሪዎቻቸው ላይ ተቃውሟቸውን አሰምተው ነበር። ሰሞኑን ደግሞ የበለጠ ያበሳጫቸው ቤታቸውን ዘግተው የተቀመጡ ወታደራዊ አዛዦችና የኒውክለር ሳይንቲስቶች በሙሉ ቤት ለቤት እየታደኑ ተገደሉ። የሰርግ መጥሪያ እንደሚሰጥ መስሎ የአዋጊዎቹን ቤት እያንኳኳ የገባው የእስራኤሉ የሞት መልአክ ሁሉንም በተቀመጡበት እርምጃ ወስዶ ተመልሷል። ይህን ድንገተኛ ግን ደግሞ የተጠበቀ ጥቃት ተከትሎ የአገሪቱ ፕሬዚዳንትና አያቶላው በየተራ እየወጡ እስራኤል የማትወጣውን መከራ እናከናንባታለን ሲሉ ዝተው ነበር። ይህን የኢራን ዛቻ ተከትሎም በአሜሪካ ጠሪነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ተቀመጠ። ስብሰባው ላይ የተገኙት የትራምፕ ተወካዩ ኢራን አርፋ ብትቀመጥ ይሻላል፣ በየትኛውም አጋጣሚ አሜሪካዊ ዜግነት ያለውን ሰው ከገደለች አጸፋው የከፋ ይሆናል ሲሉ ዛቱ። ኢራን ግን የእስራኤልን ያልተቋረጠ ጥቃትም ሆነ የአሜሪካን ዛቻና የሳውዲ አረቢያን ምናለ በጋበዙኝና ለበጋበዙኝና በወረድኩባት የሚል ጉጉት ከምንም ሳትቆጥር በርካታ የአየር ላይ ጥቃቶችን ሰነዘረች። እነዚህ ጥቃቶች ደግሞ ወደ ቴል አቪቭ እና ሃይፋ የተባሉ ከተሞች ላይ ያነጣጠሩ ሲሆኑ ሃይፋ ማለት በእስራኤል የሚገኙ የነዳጅ ማጣሪያዎች ውስጥ ግዙፉ መሆኑ ይታወቃል። እስራኤል ከየትኛውም አቅጣጫ የሚሰነዘርን የሚሳኤል ጥቃት መመከት ይችላሉ ብላ የምትተማመንባቸውን እንደ አይረንቢም፣ አይረንዶም እና የዴቪድ ስሊንግ ወይም የዳዊት ወንጭፍ ጸረ ሚሳኤል መሳሪያዎቿ የቻሉትን ያህል ሲመክቱ ቢቆዩም ክንዳቸው ዝሏል። በዚህ የተነሳም አስር አይሁዳውያን የተገደሉበት ጥቃት መድረሱን የቴል አቪቭ ባለሥልጣናት ተናግረዋል። በኢራን ምድር የአያቶላ ሥርዓት ካልተወገደ ሰላም አላገኝም ብላ የምታምነው እስራኤል ቴራን ላይ ያነጣጠሩ ተከታታይ ጥቃቶችን በማድረስ ሰማንያ ዜጎችን ገርላብኛለች ስትል ቴራን ክስ አቅርባለች። የእስራኤል ያልተቋረጠ ጥቃት ከአሁኑ ክንዷን ያደከመባት ኢራን ከጎንሽነን የሚሏት እንደ ቱርክና የመሳሰሉት አገራት አይዞሽ ባይነት ያያባል ሁነውባታል። በዚህ የተነሳም ጥቃቱን ለመከላከል የወሰደችው ትልቁ ዘዴ ትልቁን የንግድ መስመር ሆርሙስ ሰርጥን ማጥቃት መሆኑን አስታውቃለች። የዓለምን ነዳጅ 30 በመቶ የሚያንቀሳቀሰው የሆርሙስ ሰርጥ በኢራን የገልፍ ባሕረ ስላጤ የሚገኝ ሲሆን፣ በተለይም አውሮፓ በዚህ ሰርጥ የበለጠ ጥገኛ ነው። በነዳጅና በዲፕሎማሲ የሶስተኛ ወገን ጥገኛ የሆነው የአውሮፓ ምድር ሆርሙስ ሰርጥ ጥቃት ከደረሰበት ወይም የንግድ ዝውውሩ ላይ እክል ከተፈጠረ በአህጉሩ የሚከሰተው ቀውስ አስፈሪ ነው። ኢራንም ደፍራ ሰርጡን እቆርጣለሁ ብላ የዛተችው ከዚህ የተነሳ እንደሆነ ተንታኞች ይናገራሉ። የጋዛው ጦርነትም ሆነ የኢራኑ ጥቃት ራስን ከመከላከልም ያለፈ ነው የሚሉት የመካከለኛው ምስራቅ ተንታኞች ሐማስ በእስራኤል ላይ ጦርነት የከፈተው ሞሳድ ያዘጋጀለትን ወጥመድ ባለማወቅ ነው ቀጥ ብሎ የገባው ሲሉ ይናገራሉ። ወጥመድ ላይ በቅቤ የተለወሰ ዳቦ ለመብላት ሲል ራሱን አንቆ እንደሚገርለው አይጥ ሐማስም ወጥመዱን ሳይረዳ ዘሎ የገባበት ጦርነት መሪዎችን ለሞት ሲዳርግ ቀስ በቀስም ጋዛን ለእስራኤል አሳልፎ ሊሰጥ ጫፍ ደርሷል ይላሉ። ልክ እንደ ጋዛ ሁሉ በኢራን ምድርም ሌላ የስጋት ኃይል እንዳይኖር የሥርዓት ለውጥ ማድረግ አስፈላጊ መሆኑን የኔታንያሁ መንግሥት የወሰነ ይመስላል የሚሉት የፖለቲካ ተንታኞች የአሁኑ የእስራኤል ጥቃት ዓላማው የአያቶላውን ሥርዓት በሻው ሥርዓት ለመተካት ያለመ መሆኑን ተናግረዋል። ኢራናውያኑ ፖለቲከኞችም ይህን የተረዱ ይመስላል። በሊቢያ የመሐመድ ጋዳፊን አስተዳደር ለማፍረስም ሆነ በኢራቅ የሳዳም ሁሴንን መንግሥት ለመገልበጥ አሜሪካውያን የተጠቀሙት አውዳሚ የጦር መሣሪያ በማከማቸት የሚል ነበር። ሆኖም ሁለቱንም መንግሥታት ካስወገዱና አገሮቹንም የአሸባሪዎች መናሪያ ካደረጉ በኋላ ተሳስተን ነበር ማለታቸው አይዘነጋም። አሁንም በኢራን ላይ ተመሳሳዩን ለመድገም መዘጋጀታቸውን እንቅስቃሴያቸው ያሳያል፣ የሚሉት የፖለቲካ ተንታኞቹ የኢራንን መንግስት ማውረዱና በምስለኔ የተክቶ መውጣቱ ከባድ ነው፣ በተለይም አያቶላዎቹ የገነቡት የእስላሚክ አብዮት ጠባቂ ጦር ህልውናውን ከአያቶላው የሥልጣን ህልውና ጋር ያስተሳሰረ ነው ይላሉ። ኢራናውያኑ በበኩላቸው ይህንን አስቀድመን ስለምናውቅ ነው ሥርዓቱን በዚህ መልኩ የቀረጽ ነው ይላሉ። የአያቶላዎቹ መንፈስ ከቴህራን በተጨማሪ በሶሪያ፣ በየመንና በሊባኖስ በሚንቀሳቀሱ ኃይሎች ላይም አድሯል። በረከቶ ይደርብን ብለው አያቶላውን የተለማመኑት የእነዚህ ሦስት አገራት አማጺያን በዚህ የጭንቅቀን እናት አገር ኢራን ከጎንሽነን ሲሉ እጃቸው ላይ ያለውን ሁሉ ወደ ኢየሩሳሌም ወርውረዋል። ወደ እስራኤል ምድር አጭር ርቀት ወንጫፊ ሚሳኤል ያስወነጨፈው የየመኑ አማጺ ቡድን ሐውቲ ሲሆን ሁለቱ ቦታዎች ላይ ያደረሳቸው ጥቃቶች የበለጠውን የአጸፋ ምት እንዲቀበል አድርጎታል። የእስራኤልና የኢራን ጦርነት በዚህ ከቀጠለ የዓለም ፖለቲካና ኢኮኖሚ ብቻ ሳይሆን የምድር ሕልውናም አሳሳቢ ነው። ይህ የትንታኔ ዘገባ ተጀምሮ እስኪጠናቀቅ ባሉት ጥቂት ደቂቃዎች ጥቂት የማይባሉ የአየር ላይ ጥቃቶች በሁለቱም በኩል ተሰንዝረዋል። በዚህ ፍጥነት ለመጨራረስ ቆርጠው የተነሱት ሁለቱ ኃይሎች በቀጣይ ምን ሊያደርጉ እንደሚችሉ ወደፊት የምናየው ቢሆንም አዝማሚያውን የተመለከቱ ተንታኞች ደግሞ ቀጠናውን አሳሳቢ እንደሚያደርገው ስጋታቸውን አስቀድመው ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች በዚሁ ተሰናበትናችሁ። ምርጫችሁ አድርጋችሁ ስለተከታተላችሁን ከልብ እናመሰግናለን። ጣና ቴሌቪዥን ከሐቅ ጋር